በጋምቤላ ክልል በሴቶች ላይ የሚደርስ ጾታዊ ጥቃት እየጨመረ መምጣቱ ተነገረ። በጋምቤላ ክልል በአሁኑ ወቅት ጾታ መሰረት አድርገው በሴቶች ላይ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን የክልሉ ፍትህ ቢሮ አስታውቋል። በቢሮው አቤቱታና ክስ አመሰራረት ወሳኝ የስራ ሂደት አቶ ወንድሙ ለማ ለብስራት ራዲዮ እና ቴሌቪዥን እንደተናገሩት በክልሉ በሴቶች ላይ የሚፈጸመው ጾታዊ ጥቃት ከአምናው በበለጠ በዘንድሮ ዓመት ቁጥራቸው በርካታ ነው ተብሏል። በ2016 በጀት ዓመት 25 እንዲሁም በያዝ ነው የ2017 በጀት ዓመት ሳ የሚደርሱ ጾታዊ ጥቃቶች የተመለከተ የወንጀል ጉዳዮች መፈጸማቸውን ጠቅሰው በህግ አግባብ ውሳኔ እንዲያገኙ እየተደረገም ይገኛል። በተለይም ደግሞ እድሜያቸው ከ18 ዓመት በታች በሆኑ ላይ እንዲህ ያሉ ጾታዊ ጥቃቶች እየተበራከቱ መምጣታቸውን የገለጹ ሲሆን በቅርቡ በዚህም የእድሜ ክልል በሚጠጉ ሁለት ወንዶች ላይ የተመሳሳይ ጾታ ጥቃት ጭምር እንደተፈጸመም ተናግረዋል። በሴቶች ላይ የሚደርሱ ጥቃቶች አብዛኛው ጊዜ የሚፈጸሙት በትዳር ጓደኛ በአባ ቶች በቅርብ ኃላፊዎች እንዲሁም በዙሪያቸው ባሉ ሰዎች እንደሆነም ተገልጿል። ጾታዊ ጥቃት በቤተሰብ በማህበረሰብ ወይንም በመንግስት ተቋማት ውስጥ ጭምር የሚፈጸም ድርጊት እንደሆነ የተገለጸ ሲሆን በብዙ ወግና ባህሎች ሲከናወን የቆየም ነው። ጥቃቱ የተፈጸመባቸው ሴቶች በቶሎ ጉዳታቸውም ለህግ አካላት አለማቅረባቸው ሁኔታው እንዲባባስ አድርጎታል ሲልም ጨምረው ለጣቢያችን ተናግረዋል። በመሆኑም ይህንን ለማስቆም የህግ አካላት በተገቢ ሁኔታ ሊሰሩ እንደሚገባም ተጠቁሟል። ተገኝተዋል። የክልሉ ፍትህ ቢሮ ከዩኒሴፍ ጋር በመተባበር ፆታዊ ጥቃትን በተሻሻለው የቤተሰብ ህግ የሰራተኛና አስተሪ በህጻናት ጥበቃ ዙሪያ የህግ አፈጻጸም በተመለከተ ከክልሉ ከዞኑና ከወረዳው ለተውጣጡ የፍትህ አካላት የግንዛቤ መስጫ መድረክ መካሄዱም ተገልጿል። መድረኩ ዋነኛ ዓላማው ፆታዊ ጥቃትን ለማስቆም የመጡትን ብሔራዊና ዓለም አቀፍ ህጎችን አፈጻጸም በመገምገም በክልሉ ተጨባጭ ለውጥ ማምጣት እንደሆነም ተናግረዋል። ዘግባው ስድስት ደጀኔ ነው። በትግራይ ክልል ባለፈው ስምንት ወራት ውስጥ በትራፊክ አደጋ የ187 ሰዎች ህይወት ማለፉ ተነገረ። በስምንት ወራት ውስጥ በአጠቃላይ 741 የትራፊክ አደጋዎችን አጋጥመዋል። በትግራይ ክልል ባለፈው ስምንት ወራት ባጋጠመ 741 የትራፊክ አደጋ 187 ሰዎች ህይወት ሲያል 373 ከባድና 182 ደግሞ ቀላል የአካል ጉዳት እንደደረሰባቸው በትግራይ ክልል የትራፊክ ደህንነትና ቁጥጥር አደጋዎች ማጣራት ዳይሬክተር የሆኑት ኮማንደር ተስፋዬ ገብረ መድህን ተናግረዋል። በዚህ ምክንያት ከነዚህ ከጊዜ ወደ ጊዜ ቁጥራቸው እየተበራከተ ያሉ አደጋዎችን ለመከላከልና ለመቀነስ ሲባል በሀገር ደረጃ የወጣውን የትራፊክ ቁጥጥር ቁጥር ደንብ 557 2016 ወደ ተግባር ለማስገባት አስፈላጊ ዝግጅቶች መጠናቀቃቸውም ተገልጿል። ነገር ግን የክልሉ የትራፊክ ቢሮ ጠንካራ መንግስታዊ ቁመና የሌለው መሆኑንና ሕግና ስርዓት ለማስከበር አዳጋች እንዳደረገም ተገልጿል። በአዲስ ደንብ መሰረት ቅጣቱ አንደኛ፣ ሁለተኛና ሶስተኛ ደረጃ ተብለው የተለዩ ናቸው ያሉት ኮማንደር ተስፋዬ በአንደኛ ደረጃ ላይ ያሉ ጥፋተኞች የ500 ብር ቅጣት፣ ሁለተኛ ደረጃ ላይ ያሉ ጥፋተኞች የ አንድ ሺህ ብር ቅጣት በሶስተኛ ደረጃ ላይ የተቀመጡ ጥፋቶች ደግሞ በአንድ ሺ አምስት መቶ ብር የሚያስቀጡ መሆናቸው ተገልጻል ዳይሬክተሩም አክለው በዚህም በተጨማሪ የተለያዩ ንብረቶችን በመንገድ ላይ በማራገፍ መንገድ የዘጉ ከሁለት ሺህ እስከ ሀያ ሺ ብር የሚደርስ ቅጣት እንደሚጣልባቸውም ተናግረዋል። ደንቡ በአሁን ሰዓት በሀገር አቀፍ ደረጃ ተግባራዊ እየተደረገ ያለ ሲሆን በትግራይ ክልል አስፈላጊ ዝግጅቶች ከተጠናቀቁ በኋላ በያዝነው ሳምንት ተግባራዊ መደረግ ይጀምራል ሲሉ የትግራይ ትግራይ ክልል የትራፊክ ደህንነት ቁጥጥርና የአደጋ ማጣራት ዳይሬክተር የሆኑት ኮማንደር ተስፋዬ ገብረ መድኅን ተናግረዋል። በኮንታ ዞን የዝንጀሮ መንጋ ተከሰተ። መንጋው በህጻናት ላይ ጉዳት እያደረሰ መሆኑም ተነግሯል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን አመያ ዙሪያ ወረዳ ኦቻ ሶሬ ቀበሌ የዝንጀሮ መንጋ መከሰቱን እና በህጻናት ላይ ጉዳት እያደረሱ መሆኑ ተገልጿል። የዝንጀሮቹ ጥቃት በካቤ ክላስተር አራት ቀበሌዎች ሴራ፣ ዩራ፣ ሻሾ በቤት እንስሳና በህጻናት ላይ ተደጋጋሚ ጥቃት እያደረሰ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነት ና የኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ራዲዮ ና ቴሌቪዥን ተናግረዋል። ኢንስፔክተሩ ከሳምንት በፊት ገርማ አጋሪ ቀበሌ የአምስት ዓመቷ ታዳጊ በዝንጀሮ መቀመጫዋ ላይ ከፍተኛ ጉዳት አደርሶባት መታከሟን ገልጸው ለሚመለከተው አካላት የዝንጀሮ መንጋ እያደረሰ የሚገኘውን ጥቃት ለመቀነስ የድርሻቸውን እንዲወጡ ጥሪያቸውን አቅርበዋል። የዝንጀሮ መንጋ የዞኑ በጎሽ እና ዝሆን እንስሳቶች ላይ እንዲሁም በሰውና በንብረት ላይ በተደጋጋሚ ጉዳት እያደረሰም ይገኛል። ከሰሞኑም በግጦሽ ቦታ ታስሮ የነበረ በግ ከጫካ የወጣው የዝንጀሮ መንጋ በጉን መብላቱን ፖሊስ ከአይን እማኞች ማረጋገጡን ተናግሯል። ዘገባው የሳምሮ ስዩም ነው። ለመዝናናት ወደ ዲስኒ ያመሩት እናትና ልጅ መጨረሻ ሞትና ማረሚያ ቤት ሆኗል። የ48 ዓመቷ ሳሪታ ራማዱ የ11 ዓመት ልጇ ላይ የግድያ ወንጀል ፈጽማለች በሚል በኦሬንጅ ግዛት አቃቢ ሕግ ጽህፈት ቤት ክስ ተመስርቶባታል። እናትና ሟች ልጅ የህፃናት የተዝናኖት ማዕከል ከሆነው ዲስኒላንድ በተመለሱ ሰዓት የግድያ ወንጀል የተፈጸመ ስለመሆኑ የተገለጸ ሲሆን ልጅ አባትና እናቱ ሲለያዩ በፍርድ ቤት ከአባቱ ጋር እንዲኖር ተወስኖለታል። እናትም ልጇን በጊዜ ለማየት የተሰጣትን መብት በመጠቀም ላዝናና ብላ ይዛ በመሄድ የግድያ ወንጀል መፈጸሟ ተነግሯል። እናት ወደ ፖሊስ በመደወል የ11 ዓመት ልጇን መግደሏን የገለጸችላቸው ሲሆን መርማሪዎቹ የወንጀል ድርጊቱ በተፈጸመበት ቦታ ሲደርሱም ታዳጊው በስለት ተወግቶ አልጋ ላይ ተጋድሞ እንዳገኙም ተናግረዋል። የግዛቱ ጠቅላይ አቃቤ የሆኑ ቶድስ ፒተርዝም ጉዳዩን በማስመልከት በሰጡት አስቴት የልጁ ህይወት በአባትና እናት መካከል በሚፈጠር ግንኙነት መወሰን የለበትም በእነሱ መካከል ያለው አለመግባባት በልጃቸው የሚሰጡትን ፍቅር ሊያስጠፋ አይገባም ብለዋል። ታዲያ የ11 ዓመት ልጇን ደጋግማ በስለት በመውጋት በካሊፎርኒያ ባለ ሆቴል ውስጥ ህይወቱ እንዲያልፍ ያደረገች እናት ተደራራቢ ክሶች እንደሚጠብቋትም ተገልጿል። አሳዛኙ ነገር ደግሞ የ11 ዓመት ታዳጊው የተገደለው ወደ አባቱ ሊመለስበት ይገባ በነበረበት ቀን ሲሆን፣ ልጇን ከገደለች በኋላም እናት ራሷን ለማጥፋት መድኃኒት መውሰዷም ተነግሯል። በዚያም እንስቷ በቁጥጥር ስር ጉላ በቀጥታ ወደ ወደ ሕክምና ተቋምም ተወስዳለች አስፈላጊውን የሕክምና እርዳታ ከገኘች በኋላ በግድያ፣ በማሰቃየት፣ ሕፃን ልጅ ለአደጋ በማጋለጥ ወንጀሎች ተከሳ የዋስትና መብቷም ተከልክላ የፍርድ ቤት ሂደቱን በማረሚያ ቤት ሆና ለመከታተል እንደምትገደድ ፎክስ ኒውስ ዘግቧል።